በዛሬ ፕሮግራሜ ለሴት እህቶቼ በጣም የሚጠቅማችሁን አስተማሪ ሀሳብ ነው ይዤላቸው የመጣሁት። ዛሬ ማነሳው በተለይ በተደጋጋሚ ሴቶች ከዚህ ከፍቅር ግንኙነት ጋር በተያያዘ የምጠይቁኝም ጥያቄዎች አሉ። እንደገና ደግሞ በኖርማልም ደግሞ በፍቅር ህይወታችሁ ላይ ብዙ ጊዜ በተደጋጋሚ ስትሰሩት የማየው ስህተት አለ። ዛሬ እዛ ነገር ላይ እናውራለን። በተለይ በተለይ ይሄ እውነተኛ አፍቃሪ ወንድ አግኝታችሁ ነገር ግን ከዛ ወንድ ጋር ለመሆን እናንተ የምትሰሯቸው ስህተቶች እንዳላስቻላችሁና በዚህ ውስጥ ደግሞ የምታደርጓቸው ነገሮች የበለጠ ህይወታችሁን አወሳሳቢ እያደረገባችሁ እንደሆነ የምትነግሩኝም አላችሁ። እንደገና ደግሞ የተረዳኋችሁም ነገሮች አሉ። በተለይ በተለይ ሴቶች በዋናነት የምነግራችሁ ነገር እውነተኛ አፍቃሪ ስታገኙ መስራት የሌለባችሁን ስህተት ነው። አንዳንዴ አሁን እውነተኛ አፍቃሪ የለም፣ ፍቅር የለም፣ እንደዚህ የለም የምትሉ ብዙዎች አላችሁ። በዛ መሀል ሴቶች እውነት አንድ ወንድ አፍቅሯችሁ ሲመጣ ወይም ደግሞ ያሀ ወንድ የእውነት እንዳፈቀራችሁ በተለያዩ ነገሮች ካሳያችሁ እነዚህ አሁን የምነግራችሁ ነገሮች በፍጹም አታርጉ። ያሀን እውነተኛ አፍቃሪ ያሳጣችኋል። ስለዚህ ለፍቅር ለትዳር ህይወታችሁ የሚጠቅማችሁን ሀሳብ እናያለን ማለት ነው። አብራችሁ ቆዩ ዶክተር ዮናስ ነኝ። ለቻና ላይ አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ላይክ ሸር ደግሞ እያደረጋችሁ ይህን መረጃም ሌሎችም እንዲማሩበት እንዲደርሳቸው አርጉ። ወደ መጀመሪያው ሀሳብ ልግባ። በመጀመሪያ ደረጃ መነግራችሁ ሴቶች እውነተኛ አፍቃሪ ወንድ ከገጠማችሁ አንደኛ ማድረግ የሌለባችሁ ከልክ ያለፈ ኩራት ወይንም መግደርደር ነው። ይሄ አንዳንዴ እዚህ ጋር አሁን ለይታችሁ ማየት አለባችሁ። ይሄ እውነት ነው ሴቶች፣ አለው ልክ አለው። ኩራት ያስፈልጋል፣ መግደርደር ያስፈልጋል። እንደ አባባልም እኮ መግደርደር የሴት ልጅ ወጉ ነው ይባላል አደለ? መግደርደሩ ኩራቱ ያስፈልጋል። ነገር ግን አንዳንድ ጊዜ መግደርደሩና ኩራቱ ከልክ ሲያልፍ ደግሞ እውነተኛ ወዳጃችሁን እውነተኛ አፍቃሪያችሁን ሊያሳጣችሁ ይችላል። በኋላ ላይ ይህ ነገር ይገለበጥና በኋላ ፈላጊው ይህን ወንድ ደግሞ በተራችሁ የምታሳድዱ ትሆናላችሁ። እዚህ ጋር በመጀመሪያ ማወቅ ያለባችሁ ነገር ልክ ልኩን በደንብ መለየት አለባችሁ። አንድ ወንድ ሕይወታችሁ ስር መጣ፣ ያ ወንድ ሁሉም ነገሩ የምታዩበት ነገር እንዳፈቀራችሁ የሚያሳይ ሊሆን ይችላል። አንዳንዴ ፍቅር እንግዲህ በንግግርና በተግባር የታገዘ መሰረታዊ ነገር ሲሆን ነው። ያ ወንድ ያፈቅረኛል ለማለት በወሬ ብቻ የሚያወራልሽ ነገሮች አይደለም። አንዳንዴ ደግሞ ተግባሩ፣ እነዚህ ሁለት ነገሮች ሲቀናጁ ነው። በተግባር እያየሽው እውነት እንደሚያፈቅረሽ በተለያየ ነገር እያሳየሽ ነው። አንቺ ግን ቆይ እስቲ ቆይ ትንሽ ላስለምነው ነው፣ ቆይ እንዴ ሴት አይደለሁ እንዴ በአንድ እጅ መስጠት የለብኝም፣ ቆይ እስቲ እያላችሁ ከልክ ያለፈ መግደርደር ከልክ ያለፈ መኩራት አልፈልግም። ቆይ እንደዚህ ነው እያላችሁ የምትቀጥሉ ከሆነ ያንን ወንድ እውነተኛ አፍቃሪያችሁን ወንድ ሊያሳጣችሁ ይችላል። ስለዚህ መግደርደር ያስፈልጋል፣ ነገር ግን በልክ መሆን መቻል አለበት። በመጀመሪያ ይሄን ማወቅ አለባችሁ። እዚህ ከመግደርደሩ ሀሳብ ሳልወጣ ሌላ ልጨምርላችሁ የምፈልገው ነገር ምንድን ነው? አንዳንድ ጊዜ በደንብ ማወቅ ያለባችሁ መሰረታዊ ነገር ምንድን ነው? የወደዳችሁ ወንድ ሊጠላችሁ ይችላል። አንዳንድ ሴቶች አንድ ወንድ ልክ እንዳፈቀራችሁ ስታውቁ በቃ ይሄማ ምንም ባደርገው ትቶኛ ሄድም፣ ይሄ እኮ ያፈቅረኛል፣ ምንም ብኮራበት ምንም ብግደረደር፣ ቆይ ዛሬ ነገም እያልኩ ባስጠብቀው የትም አሄድም እሚል እሳቤ ውስጥ ትገቡና በጣም ትጎዳላችሁ። ከልቡ ያፈቀረሽ ወንድ ከልቡ ሊጠላሽ ይችላል። በኋላ ላይ ማድረግ ያለበትን ነገሮች ሁሉ አድርጎ አንቺን ለማግኘት ፍቅሩን ምንም ሳይደብቅ ሳይሰስት፣ ሁሉን ነገር ነግሮሽ፣ ሁሉን ነገር ሰጥቶሽ ነገር ግን አንቺ ሌላ ጨዋታ ውስጥ ገብተሽ ቆይ በደንብ ላስለም ነው፣ ቆይ እንደዚህ ልበል፣ ቆይ እንደዚህ ነው እያልሽ የምትዘገይ ከሆነ በዚህ መሀል ያሀ ስሜት እየተሸረሸረ እየተሸረሸረ እንደውም አንቺ የምታሳየው ምላሽ ጥሩ እያልሆነ በሄደ ቁጥር ያሀ ወንድ እንደውም ፍቅሩ ወደ ጥላቻ በቃ አንቺን ወደ መተው ሊሄድ እና እውነት ለትዳር የሚሆንሽን እውነተኛ ፍቅር ክብር የሚሰጥሽን ወንድ በዚህ መሀል ልታጭ ትችያለሽ። ስለዚህ ሴቶች እዚህ ጋር በደንብ ማወቅ አለባችሁ። ልክ ይኑረው ኩራታችሁ፣ በኋላ ግን እውነተኛ ወዳጃችሁን እንዳያሳጣችሁ መጠንቀቅ ያስፈልጋል። ሌላ እዚህ ጋር መጨመር የምፈልገው ሌላ ነገር ምንድን ነው? አንዳንድ ጊዜ ደግሞ መሀል ላይ የምትሆኑ ሴቶች አሏችሁ መሀል ላይ በፍጹም መሆን መቻል የለባችሁም። ይሄ ምንድን ነው? የቀረበሽ ወንድ እንዳፈቀረሽ አውቀሻል። ነገር ግን አንቺም የእሱ ሆነሽ ደግሞ መቀመጥ አትፈልጊም። ይሄ በተለይ ሌላ ፍቅረኛ በላዩ ላይ መጨመር መደረብ ሊሆን ይችላል፣ ወይም ደግሞ ተረጋግቶ ከሱ ጋር ብቻ አለመቀመጥ። ይሄ ወላዋ የምትሆነው አላችሁ እሱ ያፈቅረኛል፣ ስለዚህ እሱን ማጣት አልፈልግም። ቆይ ደግሞ እስቲ ምናልባት ደግሞ የተሻለ ካገኘው ወይም ደግሞ ቆይ፣ ይሄንን እዚህ ጋር ስለሚያፈቅረኝ ስለማላጣው ሌላ እንደዚህ እያላችሁ ቁማር የምትጫወቱ ሴቶች ደግሞ አላችሁ። ይሄ ደግሞ የባሰ ሕይወታችሁን እጅግ በጣም ጤናማ እንዳይሆን የሚያደርግ እውነተኛ ፍቅር እውነተኛ ህይወት እንዳይኖራችሁ የሚያደርግ ነገር ነው ይሄ። መወላወል የለባችሁም። እማትፈልጉት እውነተኛ ወንድ ህይወታችሁ ስር መጥቶ ለዛ ወንድ እ አንድ ወንድ ስላፈቀራችሁ ብቻ አፍቅሩት ማለት አይደለም። እናንተ ደግሞ አይታችሁት ያልወደዳችሁት ከሆነ ያልፈለጋችሁት በባህሪ ሊሆን ይችላል፣ በአስተሳሰቡ ሊሆን ይችላል። በፈለጋችሁት ነገር ያልተመቻችሁ ከሆነ ከዛ ወንድ ጋር የመሆን ግዴታ የለባችሁም። ነገር ግን ያህንን በተገቢው መንገድ አስረድቶ መተው ነው እንጂ ስላፈቀረኝ አልተወውም እንደገና ደግሞ ሌላ ማፈቅረው ጋር ሊሄድ አይነት ነገር መወላወል በፍጹም አያስፈልግም። እውነተኛ አፍቃሪያችሁን ካገኛችሁ ከዛ ወንድ ጋር መሆን ያህንን ወንድ ማትፈልጉ ከሆነ ከዛ ወንድ ጋር መለያየት ነው እንጂ ያፈቅረኛል ማጣት አልፈልግም፣ እንደገና ደግሞ አይ እሱም ብቻማ ይዤ አልቀመጥም ብላችሁ እንደዚህ አይነት ቁማር ውስጥ የምትገቡ ከሆነ በኋላ ጤነኛ ትዳርም አይኖራችሁም፣ ጥሩ እውነተኛ ፍቅርም አይኖራችሁም። ልባችሁም ሀሳባችሁም እዛም እዛም የሚል አይነት ከሆነ በኋላ አንድ አፍቅሬ ልቀመጥ ብትሉ አይምሯችሁም አካላችሁም እንደዚህ የለመዳችሁ በኋላ ጤናማ ህይወት አይኖራችሁም። ስለዚህ ሴቶች በተለይ እውነተኛ አፍቃሪ ሲገጥማችሁ እንደዚህ አይነት ጨዋታ ውስጥ ላለመግባት ጥረት ማድረግ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክሸር አርጉና እስቲ በርካታ እህቶች ጋር ድረስ ይማሩበት። አንድ እህት ይሄን ነገር ሰምታ ከዚህ ነገር ትምህርት ወስዳ ህይወቷን የተሻለ የፍቅር ህይወት፣ የተሻለ የትዳር ህይወት እንዲኖራት ማድረግ ቢቻል በጣም ትልቅ ነገር ነው። ስለዚህ ላይክሸር አርጋችሁ አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አርጋችሁ ቤተሰብ ሁኑ። ዛሬን በዚሁ አበቃው። በቀጣይ ቀን በሌላ አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ